አልሐምዱሊላህ ረቢል አለሚን አሰላቱ ወሰላሙ አላ ረሱልላህ ሰለላሁ አለይህ ወሰለም። ያው አሁን የምንገኘው በማዕከላዊ ክልል በስልጤ ዞን በዳሎቻ ወረዳ በዳንጌ ሸኮች ሀሪማ ላይ ነው እየተገኘን ያለነው ማለት ነው። ባለፈው አጠቃላይ ሀሪማው ያለበትን አስቃኝተናችሁ ነበረ። መድረሳውንም መስጅድንም አሳይተናችሁ ነበር። አሁን ደግሞ እናሳያችሁ የፈለግ ነው የዳንጌ ሸኮች ማለት ነው። እዚህ ጋር ቆርቁረው እያስቀሩበት የነበረው ኪታብ እና ቁርአን ማለት ነው ልናሳያችሁ ወደናል ማለት ነው። ያው አሁን ያው የዳንጌ ሸኮች ማለት ሀሪማው ማለት ነው። አጠቃላይ ከመቶ ሀምሳ መቶ ከመቶ ሀምሳ አመት በፊት ማለት ነው እስካሁን እየተቀራበት እንደነበረ ነው ማለት ነው ይሄኛው አሁን ኪታቡ ማለት ነው እንዳለ ሁሉም እዚህ መድረሳ ላይ ሁሉም ያው ፈኖች እየተቀሩ እንደነበረ ነው ማለት ነው። አሁን ብዙ ኪታቦች እዚ ጋር ይገኛሉ የሁሉም ፈን ማለት ነው። አንድም ፈን ሳይቀር እዚ ጋር ኪታቡ ሁሉም አለ። አሁን ሁሉንም እናያለን ማለት ነው የፈኖችን እንዳለ። አሁን ለምሳሌ ማለት ነው በፍቂህ ዘር ብናይ በፍቂህ ዘር ማለት ነው ይሄ የሚንሀጅ የሚባል ሸርህ ነው ማለት ነው። ሚንሀጅ የሚባል ኪታብ ሸርህ ነው።

እዚህ ሀሪማ ላይ ሁሉም እየተቀራ እንደነበረ ነው የሚያሳየው፣ እና ሌላ ደግሞ በናህውም ዘር እየተቀራ እንደነበረ ነው የሚያሳየው ማለት ነው። ብዙ ኪታቦች አሉ። አሁን እዚህ ጋር ያሉ ኪታቦች እንዳለ ማለት ነው የናህው ዘር ናቸው እነዚህ ማለት ነው። እነዚህ አሁን በእጅ ራሳቸው ማለት ነው የጻፉት የሆነ በእጅ የተጻፈ የሆነ ኪታብ ነው የናህው ዘር ነው አሁን እዚህ እየተቀራ እንደነበረ ነው የሚያሳየን ማለት ነው። እና ሌላም ብዙ ኪታቦች አሉ። ይሄ ለምሳሌ

ወእ ዩናዘር መ ማሻላህ ያው ይሄኛው ማለት ነው። ስለ ነ ማለት ነው። መቀራት እንዳለበት ማለት ነው። በግጥም አድርገው የተናገሩት ነ መቅራት እንደሚያስፈልግ ነ ያልቀራ የሆነ ሰው ማለት ነው። ዝም ማለት እንዳለበት በምንም ነገር ፈትዋ ምንም ማድረግ እንደሌለበት ማለት ነው። የሚናገርን የሆነ በሽዕር አድርገው የመክሩን የሆነ ምክር ነው ማለት ነው። እናም ማለት ነው ነ እየተቀራ እንደነበረ ነው የሚያሳየ እና ደግሞይ ሰርፍም እየተቀራ እንደነበር ነው። ይህችኛው አሁን ላምየተል አፍአል ትባላለች የሰርፍ ክታብ ነች። እና ይህም እየተቀራ እንደነበረ ነው። አጠቃላይ እዚህ መድረሳ ላይ ማለት ነው ሁሉም ፈን እየተቀራ እንደነበረ ነው። ሁሉም ፈን፣ አንድም ፈን ሳይቀር እየተቀራ ያው ዳንጌ ማለት ነው ከዛ ከወሎ ሀገር ማለት ነው ቀርተው ማለት ነው መጥተው እዚህም ሀገር ቅርአቱን እያስከሄዱ እንደነበረ ነው ማለት ነው ይሄው አሁን ጥራት ተቀርቶ ማለት ነው። ይሄ እነዚህ ኪታቦች እንዳለ እያስቀሩበት እያስቀሩበት ተቀርቶበት ተቀርቶበት ያለ አልቆ ነው ማለት ነው። አሁን በዚህ ተሰብስቦ ነው የተቀመጠው ማለት ነው። ሁሉም ማለት ነው እየተቀራበት እንደነበረ ነው የሚያሳየን። አሁንም ደግሞ የተፍሲር ዘሮችም ይቀሩ ነበረ። የተፍሲርም ዘሮች እየተቀሩ እንደነበረ ነው ማለት ነው። ሁሉም ኪታቦች አሉ ተፍሲርም ማለት ነው እየተቀራ ነበረ። ማሻአላህ ይሄ ሁላ ማለት ነው የዛሬ ስንት የዛሬ 30 ምናምን አመት የነበረ የሆነ ኪታብ ነው እንዳለ። የዛሬ መቶ አመት በላይ ማለት ነው ከዛሬ መቶ አመት በላይ የነበረ የሆነ ኪታብ ነው ሁሉም ማለት ነው ሸቱል ባዙሪ ላመኳስን አጓዝ ይላል የፍቂህ ክታብ ነው። ይህም ማለት ነው ባጁሪ የሚባለ የሹጃ ማለት ነው ሀሽያ ነው። ማሻአላህ አጠቃላይ የፍቂህ ዘርም፣ የነሁው ዘር፣ የሰርፍ ዘር ሁሉም ማለት ነው ፉኑናቶች ዘር እየተቀራ እንደነበረ ነው ማለት ነው። ይህንን እመስላለሁ ሁሉም ማለት ነው።